እሺ ባለ ሱቅ አቤት። እንቁላል አለ? አዎ። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ። ኪሎ የለማ በፍሬ ነው የምንሸጠው? በኪሎ አሸጡ? አዎ። ይቅር፣ ምስርስ? ምስር አለ። በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ! ምንድነው ያማል? እንዴ የለም፣ እንዴ የለም። በፍሬ በቃ እራስ። እሺ፣ ስንት ላርግልህ? ሜትር ስንት ነው? አረ የባሰውን አጣምጣ ምን ሆነ ነው ያማ ለመሸጥ አደ ሄድ በእናትህ ትቀልዳለህ እንዴ እንዴ ሰው ማባረር ሰው ማባረር ጊዜ እየገደልክ እኮ ነው በገዛ ብር አረ ሄድ በእናትህ ሌላ ሰው ላስተናግድበት አረ እኔ ራሴ ከታች ገዛ ነው ሄድ ገዛ እስቲ በፍሬ የሚሸጥልኝ ሱ ነው ከስተመሪ እንዴት ነው ተንኮሱ ምንድነው ይዘ ያለው እንዴ ነው አስቀምልን ገራቲ አከራዬ ናት። እንትን ነው እቺ የልብስ ማጠባ ናሽናሉ ነውና። እንዴ ይቆጥራል? አንዴ እንዴት ነው አንተ የልብስ ማጥብ የምታመጣው? አታውቀውም? እንትን ነው ምንድን ነው ናሽናሉ፣ የልብስ ማጠቢያ። እሺ አይቆጥርም? አታውቀውም? ኧረ እባክህ፣ ለዛ ነው እዛ ጋር ልብስም የሰውም እያጠብኩት ብር ስለሌለኝ አይቆጥርም ነው አረ ምን ችግር አለው? እዚህ ጋር አድርግ ማጥብበታለው። እዛ ጋር አድርግ በቃ ምኑን ነው የምታስብበት? እዚህ ጋር አድርግ፣ እዚህ ጋር እናጥባለን አይ በቃ እኔ እመልሰዋለሁ። አረ እኔ የሚቆጥር መስሎ ነው እንጂ አብረን እናጥብበታለን አሉን እዛ አይደል ለምን ተመልሰው አለ እንዴ ና ናምጣ እዚህ ጋር አድርጉ ግን እኔ እኔ የራሴ ምን ያንተው ነው ግን እዚህ ጋር እንጠብበት ስትወጣ ትወስዳለህ አዝበት

ምን ሰባት ከሀምሳ ሰባት ብር ከሀምሳ ነው ሰባት መቶ ሀምሳ ኧረ ተው ምንድን ነው አንተ መሽጠት አይደል እንደ ወጣ ይኸው እንደ ላትርፍ አይደል በመቶ ነው የገዛው ይሄ ሁሉ ከተማ ነው አዎ ከተማ ውጭ ሀገር እኮ ነው አዎ ውጭ ሀገር ሆኖ አዎ ሄደህ አታውቅም አዎ አዎ በደምብ ነው

እያሉ ተዋ ነው። ይሄ ልጅ ምን ሆነው ነው? በእናታችሁ ምግብ ልስጠው፣ እንዴ ጠርቼው ተንኮሱ ተንኮሱ ተንኮሱ ተንኮሱ አሳማም እንዴ፣ እንዴ፣ ና ምግብ ብላ ብዬ እኮ ነው። ምን ሆነ ነው? ምን አልሽኝ? ምግብ ነው አዎ፣ ለሱ ነበር የጠራው እኮ፣ አህ ምግብ እንዲበላ እንዴ። አ እንዲበላ ነው ምግብ ነው። እረ ጨነቀኝ። ምግብ ነው፣ እ ምግብ ነው ወይ? እ እንዲበላ። እጄ ልታጠብ። ተው፣ በቃ አሁን ትቻለሁ። ስጠራክ ለምዝም ትላለች? ምግቡ እንትን ነው። እኔ ታይዋን እራሱ ነው ራሱ አልበላ ተው እንደ ግን ብትሰጪኝ እራብ ቀሰቀሽኝ እኮ እንትን ራብ ጀመረኝ። ሰው ሲጠራክ ለምን ዝም ትላለህ አንተ? እንትን ነዋ። እኔ ተናድጄ ዝም ብዬሽ በራሴ እና እንድናን ነው ታውቃለህ። ስራ በቃ አሁንማ ሀሳቤን ቀየርኩ ተውኩ። ተውሽ? አዎ። ና ና። ቆይ ወዴት እየሄድክ ነው? ሻወር ልታስ። አትከፍል ነው የምትገባው? እንዴ ሌላ ጊዜ ሀያ ሀያ ብር አይደል እንዴ ሰታችሁ የምትገቡት? አዎ፣ አይ እኔ ብር የለም፣ የለም እንደዚህ ዓይነት ነገር እያወቅህ ነው ዝም ብለህ አይሆንም። ሰዓት ክፈል። እንዲሲህ ሲያደርጋችሁ ኑና፣ እናንተ ትንሽ እረፍት ውሰዱ። እኔ እረፍት እየወሰድኩ ነው፣ ትንሽ መዝናናት ቤኖና። እሺ፣ ቤኖና ነው እሺ። እሺ፣ ሁላችሁም እሺ። ትንሽ ተኛና፣ አርፌ ትሄዳለህ። በቃ አርፌ፣ አዎ እሄዳለሁ። እሺ።